ላይኛው ቅሬ፣ ታችኛው ቅሬ፣ የመረዳጃ ቅሬ፣ ቅልቅል ቅሬ፣ ምንድን ቅሬ? ምን አይነት ቅሬ? የቅሬ አይነት ታውቃለህ? ቅሬ በኢስላም የለም። ቅሬ በኢስላም የለም። በቃ አሁንም ወደንም ጠላል ሸሪአው። ሞት የጀመረው አሁን አይደለም። ሞት በነቢዩም ጊዜ ሞት አለ። ሞት ከና አደም ጀምሮ ሞት አለ። ሞት ድሮም በነኑህም ዘመን ነበረ

ለቅሬ ብለ ኧረ ኧረ ኧረ ህዝባችን እንኳን ተየ ቅሬ አደረጃጀት ነው። አደረጃጁን ካሳመርክለት፣ ቅሬዳኛ፣ ፀሐፊ፣ ምክትል ቅሬዳኛ፣ ዋናው ቅሬዳኛ ከሌለው የሚተካ እንደዛ አይነት ካደረግነው፣ ለቅሬው ደብተር ካለው ስም ዝርዝር ካለ እቀብር ላይ አይቀርም ሰውዬ። የሚመጣው አጅር ለማግኘት ሳይሆን ቅጣቷን ፈርቶ ነው ማለት ነው። ሙኻለፍ አይደል? ይሄ ሙኻለፍ አይደል? ሲቆፍር በየት በኩል ሆኖ ይቆፍራል? ብዙ አጋጣሚ ላይ ወላሂ ብዙ አጋጣሚ ስላየሆነ የሚገርመው ማለት ነው። በቅሬዳኛው ደብተሩን በያዘው በኩል አቴንዳንስ ይያዛል። በእሷ አጠገብ ያልፋል። ምን እንዲለት መጥቷል እንጂ እስኪ ፊቴ ላስመታና ልምጣ ይላል። ፊቱን ለማስመታት ይህ አሁን በቢዳአ ጥፊ አጠናግሮ ይለቀዋል። አዎ ይሄ ነው፣ ሌላ ትርፍ የለው ቅሬ። ነቢዩ ዐለይሂ ሶላቱ ወሰላም አስተምረዋል፣ ሶሀብ አቀብረዋል። አንተኛ ከኛ በላይ እኮ ሰው ይሞት ነበር ብዛት፣ በዛን ሰአት ብዛት ምን ጂሃድ ላይ ናቸው። በቀን ውስጥ ሃያ ሰው ሰላሳ ሰው ሊሞትባቸው ይችላል። ሰባት ሰው ስምንት ሰው አስር ሰው ይሞትባቸዋል። ግን የላይኛው ቅሬ፣ የታችኛው ቅሬ የሚባል የለም። በቃ ወንድምህ ሞተ። አዎ፣ ሐቁል ሙስሊም አለል ሙስሊም ሴቱን ስድስት ሙስሊም ለሙስሊም ሐቅ አለው። አዎ፣ ምን ልታደ አንደኛ፣ ስታገኘው ሰላምታ ልትቀራለ፣ ሁለተኛ፣ ሲጠራህ መልስ ልሰጥ፣ ሶስተኛ፣ የደስተንሰሐካ ፈንሷህ

ቅሬዳኛ ፈርተን የምንሄድበት ነገር አጅር ለማግኘት የወንድምን ሐቅ ለመጠበቅ የሙስሊም ወንድምን ሐቅ ለመጠበቅ። መሐመድ ሞተ፣ መሐመድን ልቀብር እሄዳለሁ። ቢሞት እንኳ እሱ ባያይኝም ወንድሜ ነው። ኢዛ ማተ ፈሸይዕ ጀናዘተ ብለዋል ነቢ ዐለይሂ ሰላም። ጀናዛውን ሸኝ ብለዋል። አጅር ለማግኘት እሄዳለሁ። ይሄ ነው መሆን ያለበት። ተግባባን አይደል? ይህ ራሱ መዋቅሩን ይጠብቅልሃል እኮ ሸሪዓው። ቅሬዳኛ መረጥም አይልም ሰው። ሸሪዓ አልሻብበዋለ፣ ሸሪዓ አልመረዋለ። ሸሪዓ አላቅፈው ሲል ዋዚ አጅል ሲያጣ ቅሬዳኛ አስፈልገው ተቆጣጣሪ ፀሐፊ አስፈልገው አቴንዳንስ የሚል የሚይዝ አጅር አገኛለሁ ብሎ የሚወጣ ጠፋ፣ የሚወጣ ጠፋ። ሲያለቅሱ ማስመሰል እህል ያዋጣሉ። እህሉ ላይ አንድ ላይ ስለተጠየቅኩ ነው። እህል ያዋጣሉ። እህሉም በሰባት ይበሉበታል። መልሰው እንክት አድርገው ይበሉበታል። ሌላ ሀዘን ማለት ነው። ጥርግ አድርገው ይበሉበታል። አባቱ ሞቶበታል። ሁለት ሞት ማለት ነው። ቤት ውስጥ ይሄ ይደረጋል። ለአንድ ወንድም ለሞተበት ሰው ብር ብንሰጥሳ እንዴት ነው ይሄ? እብኑ ባዝ رحمه الله ተጠይቀው የሰጡት መልስ አለ። ልንገራቸው እንደ መዋሳ ለወንድምህ የሆነ ነገር እርዳታ ላግዘው ብለህ ሸጎጥ ብታደርግለት ለራሱ እርዳታ ብታደርግለት ችግር የለም። ሙሳ አዳ እገዛ ማለት ነው። ነገር ግን እንደ ብድር የእኔ ሰው የሞተ ጊዜ ታመጣለህ። ወንፈል የምንለው ነው። ወንፈል ታውቃላችሁ? ወንፈል ይታወቃል። አጅባር ነገሩ ኢትዮጵያ ነው። ለወንፈል አባቱ ሲሞት ሰጠዋለህ ሀያ ብር። አባት ሲሞት ያችን ሀያ ብር ብዞ ይመጣል። መዝገብ አለ ራሱ። አአምስት ብታደርጋት ሲነዘንዙህ ነው የሚኖሩት ሀያ ሰጥቸው እንዴት አምስት ታደረጋል? ይሄ ሰው ያሄላል። ባህሉ ነው በቃል። ለዚህ ነው ምሰ አይቻልም። ይህ አይቻልም።

መብላት የምትችለው እንግዳ ከሆንክ በእንግድነት የማትችል ከሆነ በዛ አይነት መልክ ልታደርግ ትችላለህ ማለት ነው። አለበለዚያ ምግብ መደገስ እሱ ቤት ይህንን ከአደጋ እንቆጥረው ነበር። ምን ኒያሃ የሚል ስላለ ይህንን ብንርቅ ጥሩ ነው። ቀብር ላይ መብላት፣ ቀብር ላይ ቴምርን መብላት የለም። ይሄ ቢዳአን ዳቦ ቡና አይሄድም፣ እቀብር ላይ ቀብር ላይ አይሄድም። በሰለፎቻችን ጊዜ ይከለክሉ ነበር።